የግመል ወተት ፍቱን መድኃኒት መሆኑን ያውቃሉ? የጨጓራ ባክቴሪያ እንዲሁም የአንጀት ላይ ቁስለት ካጋጠመዎት በቀን አንድ ኩባያ የግመል ወተት ጧጧት ቢጠጡ፣ እንዲሁም ደግሞ የተቆላ የዱባ ፍሬ ማታ ማታ እንደ ዳቦ ቆሎ ወይም እንደ ማንኛውም ጥሬ ቢቆረጥሙለት ከችግርዎት ሙሉ በሙሉ ራስዎትን ያክማሉ። እንዲሁም ሐሞት ላይ ጠጠር ሲኖር የሐሞት ከረጢት ጠጠር ሲያጋጥመው የአቮካዶ ፍሬ በእርጥቡ ሰልስላችሁ ታደርቁና እንደ ሻይ እያፈላችሁ ማታ ማታ እንደ ሻይ ብርጭቆ አዘውትሩበት። ችግሩን ራሳችሁ በቤታችሁ ሆናችሁ መፍታት ትችላላችሁ። አቮካዶን ስትጠቀሙ ግን ኦርጋኒክ የሆነውን ተፈጥሯዊ ይዘት ያለውን የአቮካዶ ተክል ተጠቀሙ። እንግዲህ ወዳጅ ዘመደወት በእንደዚህ አይነት ችግር ሊጠቁ ስለሚችሉ መረጃው ለሁሉም በማጋራት የአንድን ሰው ህይወት መታደግ መልካም ነው። ያለምንም ሞች ህክምና ተፈጥሯዊ በሆነ መንገድ በቤት ውስጥ ነው። ዛሬ የጨጓራ ሲስተም ችግር ማለት የአንጀት ሲስተማችን ስራውን በተገቢው ሁኔታ እንዳይፈጸም የሚያውቁ ነገሮችን በቀላሉ እንዴት እንደምታስወግዱ እነግራችኋለሁ። ጨጓራ ችግር ላለባችሁ ሰዎች ቀላል መፍትሄ ነው። በቤታችሁ ሆናችሁ ተጠቀሙበት። ምግብ አልፈጨን አለ የአንጀ ሲስተማችን ስራውን በአግባቡ እየተወጣልን አይደለም እየተረበሽን ነው ለምትሉ ከጨጓራ ጋር ተያያዥነት ያላቸውን ችግሮች በቀላሉ መፍታት የሚያስችል ነገር ልጠቁማችሁ እወዳለሁ የፌጦ ፍሬ ሁለት ማንካ ያክል በሾርባ ማንካው ቢሆን ይመረጣል በደረቁ ፍሬው ምንም ሳይፈጭ በጥሬው ፍሬው ውሃም ሳይነከው እንዳታጥቡት። ደረቁን ብቻ። ካጠባችሁትም መልሶ ይድረቅ፣ ካጠባችሁትም መልሳችሁ አድርቁት። ከደረቀ በኋላ ነው። ያን የፌጦ ፍሬ ከዋጣችሁ በኋላ በበላዩ ላይ ውሃ ጠጡበት። ያንን ክንውን ካረጋችሁ በኋላ የተወሰነ ጊዜ ቆይታችሁ የተለመደው ምግባችሁን መብላት ትችላላችሁ። ለተደጋጋሚ ጊዜ ይህንን ነገር ብታደርጉ የፌጦ ፍሬ በባዶ ሆድ እየዋጣችሁ ውሃ በበላዩ ላይ እየጠጣችሁ ብትቆዩ የአንጀት ሲስተም ችግር በዘለቄታው ሊፈታላችሁ ይችላል። ሞክሩና እዩት። አልፈጭልኝ ያለ የበለውት አልስማማኝ ያለ ጨጓራ ነው የአንጀት ባክቴሪያ ነው የምትሉ ሰዎች በቀላሉ ይህን ችግር መፍታት ትችላላችሁ። ሌላው ዩቲዩብ ላይ የሄፓታይተስ ወይም የጉበት ብክለት የምንለውን የሶስቱን መፍትሄዎች ይጭኛላችኋለሁ። ኤ ዲ እና ኢ የሚባሉትን ዋና መፍትሄዎችን እዛ ላይ አስቀምጨላችኋለሁ። ቢ እና ሲ ለሚባሉት ግን ባለሙያ ስለሚፈልግ እኔ እንደውላችሁ መጠየቅም ከኔም መፍትሄው መውሰድ ትችላላችሁ። መብታችሁ ነው። ሌላው በግንኙነት ሰዓት ይቸኩልብናል ለምትሉ ሰዎች እንደዚሁ መፍትሄ አስቀምጬላችኋለሁ። ቀላል መፍትሄ ያው ምንድን ነው ዘያወርድ የምንለው እንዲዘገይ የሚያደርግ ቀላል የአበቦች መፍትሄ አስቀምጬላችኋለሁ። አበቦችን ባሉበት ሄዳችሁ ሰብሰባችሁ በሰልቃችሁ በማዘጋጀት ችግሩን መፍታት ትችላላችሁ።